18 ዓመት ከ176 ቀናት ብቻ ያለፉት አንድ ታዳጊ ብዙ ጫና ላለበት ብሔራዊ ቡድን የመጀመሪያ ጨዋታውን ያደርጋል። 90ሺ ደጋፊዎች በስታዲየም አሉ። ከሁሉ በላይ ግን የሀገሪቱ ጨዋሂ ሚዲያዎች የሚያሳዱት ጫና ከፍተኛ ነውና በሱ እድሜ የሶስቱ አናብስትን መለያ ተጫዋቾች ሲለብሱ ጫናውን እንዴት ይቋቋሙታል? በሚል በተለየ ሁኔታ ይታያሉ። ለመጀመሪያ ጊዜ በተሰለፈበት የመጀመሪያ ሀያ ደቂቃ ጨዋታ ብቻ ብዙዎች ያልጠበቁትን አደረገ። የቶማስ ሶሄልን እምነት በድንቅ ብቃት ትክክለኝነቱን አረጋገጠ። ጁድ ቤሊንግሃም አልባንያ ግብ ክልል አካባቢ ኳስ አግኝቶ ቀና ሲል በሶስት የአልባንያ ተከላካዮች ጀርባ በራስ መተማመኑን ከፍ አድርጎ የሚሮጥ ተጫዋች ተመለከተ። ቤሊንግሃም ኳሷን ለሩጫው መጥኖ ላክለት። ደፋሩ ተጫዋች ወደ አልቤኒያ መረብ ላካት። ዌምብሌ በጎሏ ብቻ ሳይሆን በአስቆጠሬውም ጭምር በአግራሞት በደስታ ድብርግልቆ ወጣም። በመጀመሪያ ጨዋታ በትንሽ ዕድሜ ግብ ያስቆጠረ ተጫዋች ሆነ። የምናወራው ስለ ማይልስ ሉዊስ ስኬሊ ነው። ታሪኩን እንደሚከተለው እናቀርበዋለን። በለንደን የዌምብሌይ የድል ምሽት ደጋፊዎች ከመቀመጫቸው ተነስተው አወደሱት። የጨዋታውን ኮከብነት በብዙዎች ግምትም ወሰደ። ጎሏን ሲያስቆጥር ጓደኞቹ በከፍተኛ ደስታ ያጀቡት። አንድ ኮከብ እየተወለደ ነው የሚሉ የአድናቆት ድምፆችም ተከታተሉ። የ18 ዓመቱ ተጫዋች እጆቹን ወደ ሰማይ ጠቁሞ ፈጣሪውንም አመሰገነ። በዌምብሌይ በጉልበቱ ተንሸራተተ። ከዘጠና ሺዎቹ ሰዎች መካከል ለሱ እዚህ መድረስ አብረውት የለፉት ቤተሰቦቹ ነበሩ። እናቱ ባለማመን እጇን ባፏ ጭናለች። አባቱ በኩራት ተንጎማሏል። የቤተሰቡ አባል ሁሉ የሆነውን ባለማመን ስሜት ደስታቸው ወሰን ሲያጣ ተመለከትን። ጎሏ ለቤተሰቡና ለተጫዋቹ አንድ ጎል ብቻ አልነበረችም፣ ወደ ታላቅ መድረክ ለከፍተኛዋ አደራ በትንሽ እድሜ መጥራቱ ትክክል መሆኑን ያረጋገጠች ማህተም እንጂ ህልም እውን መሆኑን የምትመሰክር ማሳያም። ለንደን ዴንማርክ ሂል የተሰኘ ቦታ ላይ በ2006 በአንድ ዝናባማ ቀን ሉዊስ ማይልስ ስኬሊ ተወለደ። በዌምብሌይ ድምፁ ከፍሎ የሚጠራ በጊዜ መነጋገርያ የሚሆን ልጅ ስለመውደዳቸው ግን ማንም ማወቅ አይችልም። ማይልስ ኬሊ መራመድ ከጀመረበት ቅጽበት ጀምሮ ግን ድቡልቡሏን ኳስ በመስጠት እንዲወዳጃት የወላጆቹ ፍላጎት ነበር። ለሰዓታት በቤት ውስጥ ከቤት ውጭ በተገኘ ቦታ ሁሉ ከኳሷ ጋር ይታያል። ስምንት ዓመት ሞላው። ያኔ የአርሰናል መልማያዎች ትኩረት አደረጉበት። ከዕድሜ ኩዮቹም በእድሜ ከሚበልጡትም ለየት ብሎ የሚታይበት የኳስ ንክኬ ቁጥጥርና በራስ መተማመኑ ቶሎ ወደ እይታ ያስገቡታል። ለማይልስ ሉዊስ ስኬሊ እነ ቡካዮ ሳካ፣ ኤሚል ስሚዝ ሮው፣ ኤታን ንዋኔሪን ጨምሮ ብዙ ታዳጊዎችን ያፈራው የአርሰናሉ አካዳሚ ሃል ኢንድ ሁለተኛ ቤቱ ሆነ። በአርሰናል ተፈጥሯዊ ክህሎቱን ወደ ተሻለ ነገር የሚያንደረድረው ተግባርን መከወን ጀመረ። ልምምዶች፣ ስልጠናዎች የአካል ብቃቱን የኳስ ክህሎቱን መወረዱለት። እንደ ቴሪ፣ ዳንኤል፣ ኦንሪ፣ ፓትሪስ ቬራ ፍራንሲስ ፋብሪያስ አይነት የቀድሞ የክለቡ ኮከቦችን ታሪክና ልዩ ብቃት ማጥናት ወደ ኋላ ብለስ ብሎ መከታተልም ቻለም። በ16 ዓመቱ የአርሰናል የ18 ዓመት በታች ቡድንን በአምበልነት መምራት ቻለ። የአርሰናል ወጣት ቡድን እስከ ወጣቶች የፌካፕ ፍፃሜ ፍጻሜ ሲደርስ ማይልስ ሉዊስ ስኬሊ ታታሪ፣ ደፋር የኳስ ክሎቱ አስደናቂ መሆኑን አሳየ። በግማይ ፍጻሜ ጨዋታ እንደውም በልበ ሙሉነት ኳስ እየገፋ ሄዶ አስገራሚ ጎል በተጠናቀቀ ሰዓት በማስቆጠር የበርካቶች መነጋገሪያ ሆነ። የጨዋታ ተሰጥኦን የሚከታተሉ መልማዮች ደጋፊዎችና የጨዋታ ስርጭት አስተላላፊዎች ስሙን እንዲነጋገሩበት አስገደደም። ጨዋታን መምራት መቆጣጠር ይችላል። ከየትኛውም የጨዋታ ስልትና የስልጠና ውሳኔ ጋር ራሱን ማስማማት ይችላል ተብሎም ይመሰከርለታል። ወደፊት ወደ ተቃራኒ ግብ ክልል ያለአንዳች ማመንታት ኃላፊነት ወስዶ መጫወት ማጥቃት ይችላል። በመሀል ሜዳ እንቅስቃሴ ላይ እንደ ምርጥ አማካይ መታየትም ይችላል። በመስመር ተከላካይነት ከፍተኛ ልምድ ካላቸው አጥቂዎች ጋር ሁሉ በእርጋታ በንጹህ ታክሎች ጭምር በንቃት የሚከላከል መሆኑን አሳይቷል። አሁን በትንሽ ጨዋታዎች ቀጣዩ የሃል ኢንድ አነጋጋሪ ታላቅ ተሰጦ እሱ መሆኑን እያስመሰከረም ይገኛል። ወደ አርሰናል የመጀመሪያ ቡድን ተሰላፊነት ለመምጣት እና ለክለቡ ዋና ቡድን ለመጫወት በጥር 2023 የሚጠበቀውን መንገድ ያዘ። ለቤተሰቡም ለሱም ያ ቀን ዝም ብሎ አንድ ወረቀት ወይም አንድ የስራ ስምምነት ወይም ኮንትራት የማስፈር ጉዳይ አልነበረም። ከሕፃንነት እስከ ተደጊነት ያለማቋረጥ የተከወነ ጠንካራ ስራ ክትትል፣ ተሰጦ፣ በራስ ላይ ማመንና መስራት ዋጋ ያገኙበት ቀን ነበር። በወጣት ቡድኖች ላይ የታየ ፍንጭ ወደ ትልቅ መድረክ ሽግግር የሚያደርግበት ታላቁ አጋጣሚ ነበር። መስከረም 22 2024 ለትልቅ የጨዋታ ምሽቶች የታጨው ማይልስ ሉዊስ ስኬሊ አርሰናል ከማንቸስተር ሲቲ ጋር ባደርገው እጅግ ወሳኝና ከባድ የፕሪምየር ሊግ ጨዋታ የመጀመሪያ የዋና ቡድን ተሰላፊነት እድሉን አገኘም። በአስፈሪው የኢታድ ስታዲየም ድባብ ማይልስ ሉዊስ ስኬሊ ከዕድሜው በማይጠበቅ በራስ መተማመን ተጫወተ። እያንዳንዱ የኳስ ንክኪውና አቀራረቡ ከእርግጠኝነት ጋር ነበር። ራሱን በተገቢው ቦታና ድል ያለመጠራጠር ገለጠ። እንደ አንዳንዶች አስተያየት ለመጀመሪያ ጊዜ ለዋናው ቡድን እንደገባ ሳይሆን ቢያንስ አንድ ሲዝን አብሮ እንደነበረ የቡድን አባል ሆነ። የመከላከል ንቃቱ፣ ኳስ ወደ መሃል ሲሄድ የእንቅስቃሴው አካል የሚሆንበት፣ ውሳኔዎቹ ሁሉ ተወደሱለት። አርስናል→አርሰናል ዘንድሮ በተጫዋቾች ጉዳት ሲታመስ ክፍተት ለመሙላት ታጭተው የወደፊት የቡድኑ ወሳኝ ተስፋዎች መሆናቸው ለማሳየት ከቻሉት የሃል ኢንድ ውጤቶች አንዱ መሆኑን ያሳየው ማይልስ ሉዊስ ስኬሊ አርሰናልና ማንቸስተር ሲቲ በኤምሬትስ በተገናኙበት የፕሪምየር ሊጉ የመልስ ጨዋታ ላይ እንደገና በችሎታው አነጋጋሪ ሆነ። አርሰናል ማንቸስተር ሲቲን አምስት ለአንድ በሆነ ሰፊ ውጤት ሲያፈራርስ ዮሐና ቡርኑ የመጀመሪያ ጎሉን በድንቅ መንገድ አስቆጠረም። ኤምሬትስን ፍጹም በደስታ ማዕበል ውስጥ የከተተች ጎል ከማስቆጠሩ ባሻገር የሲቲውን ኤርቪን ብራውት የጎል አከባበሩን ጎል ካስቆጠረ በኋላ በማስመሰል አንተ ደግሞ ማነህ ለሚለው የሲቲ አጥቂ የኢቲሃድ ፍጥጫ ወቅት ጥያቄ አስገራሚ መላሽ ሰጠም። አሁን አርሰናሎች ሚኬል አርቴታና ሌሎችም የእግር ኳስ ተመልካቾች የአንድ እግር ኳስ ተሰጦ በከፍተኛ ደረጃ መወለድን በደንብ ይነጋገሩበት ጀመሩ።

ሃሪኬን ጁድ ቤሊንግሃም ፊል ፎደን ማርከስ ራሽፎርድ በነበሩበት በጀመሩበት ጨዋታ ላይ የመነጋገሪያነቱን ትኩረት በመጀመሪያ ተሳትፎ እና በመጀመሪያ የብሔራዊ ቡድን ጨዋታ ወሰደም ለዚያም ገና በመጀመሪያ እንግሊዝ ብሔራዊ ቡድን ተሰላፊነቱ ብቻ ስቱዋርት ፒርስ ለአንድ ለ18 ዓመት የመጀመሪያ የብሔራዊ ቡድን ጨዋታውን ለሚያደርግ ታዳጊ ከዚህ የተሻለ አጀማመርና ታሪክ እንዴት ሊፈጠር ይችላል ብሎለታል በትንሽ ዕድሜ ጎል የማስቆጠርን ሪከርድ ለ9 ዓመታት ይዞት ከቆየው ማርከስ ራሽፎርድ ተቀብሎታል ራሽፎርድ በኦስትሪያ ላይ በ18 ዓመት ከ209 ቀን በሜይ 2016 ጎል አስቆጥሮ የትንሽ ዕድሜ ጎል አስቆጣሪነት ባለ ሪከርድ ነበር ከጨዋታው በኋላ ማይልስ ሉዊስ ስኬሊ ለአይቲቪ ተናገረ ምንም ቃላት ስሜቴን አይገልጹልኝም በእኔ እምነት ያሳድረውን የቡድኑን አሰልጣኝ ቶማስ ቶይልን አመሰግናለሁ ለአበረታቱኝ የቡርኔ ተጫዋቾች መመስገን አለኝ። ጁድ በጥሩ ሁኔታ ኳስ ሰጥቶኛል። ደጋፊዎች ትልቅ አቀባበል ስላደረጉልኝም ምስጋና ከፍተኛ ነው ሲል ተናገረም። በእንግሊዝ ብሔራዊ ቡድን ያደረገውን የመጀመሪያ ጨዋታ በብቃት እንደሚወጣው አውቅ ነበር ምክንያቱም እሱ ያለውን ብራስ መተማመን ስለምረዳ ፍርሃት አልተፈጠረበትም። ሜዳው ላይ ሁሉንም ነገር በትክክል ይከውናል። እድሜው ደግሞ ገና 18 ነው። በአርሰናል አብሮት የሚጫወተው ዴክላን ራይስ ምስክርነት ሰጥቶለታል። ለአርሰናል ገና ባለፈው መስከረም ወር ጀምሮ መሰለፍ የጀምረው ሉዊስ ስኬሊ በጣም አስደናቂ ጊዜን እያሳለፈ ይገኛል። በ26 ጨዋታዎች ላይ ተሰልፏል። ከተሰለፈባቸው 14 የፕሪምየር ሊግ ጨዋታዎች ዘጠኙን በቋሚ አሰላልፍ ጀምሯል። እንግሊዝ ካልቤኒያ ባደረገችው ጨዋታ የኒውካስል ዩናይትዱ የመስመር ተጫዋች ሉዊስ ሃል ጉዳት ባያጋጥመው ኖሮ በቋሚነት ላይጀምር ይችል ነበር ሉዊስ ስኬሊ እድሎች አንድ ወደ እሱ ሲመጡ እንዳይመለሱ አድርጎ እንደሚጠቀምባቸው ባርሰናል እንዳሳየው ሁሉ የብሔራዊ ቡድኑን እድልም እንዳይመለስ አድርጎ ተጠቅሞበታል። ጀርመናዊ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል አሁን ሉዊስ ስኬሊን ቋሚነቱን ላለመንጠቅ እንዲያመነቱ ተጫዋቹ ያሳየው አቋም ያስገድዳቸዋል። ሁሌም ስለ ሉዊስ ስኬሊ እንደተገረምን ነው። በፍጥነት ወደ አርሰናል ዋና ተጫዋችነት መጥቷል። በሊጉ ሁለተኛ ምርጥ ቡድን ላይ ወሳኝ ተጫዋች እየሆነ ነው። በብሔራዊ ቡድኑ በፍጥነት ብዙ ነገር መከወን የሚችል ተጫዋች ነው ሲሉ አሰልጣኙ መስክረው ልታል። ሀሪኬን በተጫዋቹ አጠቃላይ እንቅስቃሴ በጎሏ ጭምር መደነቁን ገልጿል። ማይልስ ሉዊስ ስኬሊ አሁን የአርሰናል የወጣት ባለተሰጡ ተጫዋቾች ምንጭነት ሌላኛው ማሳያ ምልክት ሆኖ ብቅ ብሏል። በአማካይ ቦታ ቢጫወት የቪዬራን እይታ የቪዳልን ታጋይነት ማሳየት ይችላል ብለው ወደፊት በመሃል ሜዳ እንቅስቃሴ ቢሰለፍ የሚሉ ድምፆችም እየተሰሙ ነው። ቶማስ ቱሄል ግን ለእሱ ትክክለኛው ቦታ አሁን ሚካኤል አርቴታ በአርሰናል የሰጠው የግራ ኮሪደር ተሰላፊነት ነው የሚል እምነት አላቸው። ስለ ስኬታማ ተጫዋችነቱ ለማውራት ከፊት ገና ብዙ ጊዜያት ይጠብቃሉ። ነገር ግን አንድ ትውልድ የሚያነቃቃ በታታሪነት እየመጣ ያለ የእግር ኳስ ኮከብ ግን እየተመለከትን ነው። በአርሰናል የታዳጊዎች አካዳሚ ተሰርቶ ተቀጥቅጦ እየተፈጠረ ያለ ለታላቅ ተልዕኮ የተጠራ የእግር ኳስ ሰው እየተቀበልን ነው። ስሙም ማይልስ ሉዊስ ስኬሊ ይሰኛል።